እኛ እውነት የሚሰራ መስሎ ነበረ። ይሄ ታለንት መደገፍ አለበት ይለን ነበር። ሲራ ሲራ ሰነፍ ደሞ የአፍ ቆሻሻነት ጃንኪ ሌባ እብድ በነገራችን ላይ እብድ ሮሌክሷን እንትን ልበልልሽ ሰርቻ አድርጌ ላምጣልሽ እሷ ትቀመጣለች እሷ ማ እቻህያ አግኝታው ነው እንዴ ይችኮን ማንም እኮ የሚጠጋት እኮ እንዴ ለሽና ጋይስ አንድ ነገር ልንገራችሁ እሱ ነው የማይቀመጠው እሷ እንደ እሷ እኮ ዓለም ሆኖ እኮ ነው የጨበጠችው። ምን ሆነሃል? እሷ እኮ ግንጋንጋ ናት። ምን ሆነሃል? አግኝታው ነው እንደ ለእሷ እኮ በጣም ነው የሚበዛባት። ለእሷ በጣም ነው የሚበዛባት። በጣም አግኝታው ነው። በጣም ነው የሚበዛባት እንደ እሺ። እና ምንም ቻንስ እንደሌላት እኮ በጣም ታውቃለች። በጣም አግኝታው ነው እንደ በጣም ነው የሚበዛባት። ምንም ነገር ብትደበድባት፣ ብትቀጠቅጣት፣ ብትሰድባት ስንቴ ነው እዚህ ላይ ያዋርዳት ስኔን ያዋረዳት። ትላንትና ራሱ ምንድን ነው ያላት? ይሄ እኮ የወንድ እግር ነው አላት። አይስበል የወንድ እግር እኮ ነው ያለሽ እዚህ ላይ የኔ እግር እኔ በጣም ነው አይባልም እንደዛ ሰምጣቷል። ሰውነቷ አኮ በቃ የወንድ ነው። ይሄ እኮ እኔ እንኳን የለኝም። ለእኔ ነበር መሆን ያለብት እግሮች ምናምን። እንደዛ ነው ያለት አውቆ ነው ያላት፣ ምንም እንደማታመጣ። እንዴት እንዴት እንደሚያደርጋት ወይ ከውጭ ብትሰሙ እንዴት እንዴት እንደሚያደርጋት ሾኮ ነው እዚህ ጋር የገዛ ጓደኞቹ ሲያወሩ ላይ ያው ነው አይዲያ ቆሻሻ ቆሻሻ ቆሻሻ ቆሻሻ አድርጎ ነው የሚላት የሚያናግራት። ራሱ እዚህ ላይ ሾው ነው እኔ ስለማውቀው እኮ ነው በኋላ ስለማውቀው ነው አይኖ እስከም አለም ደማ ሬስፔክትን አለመደም አያውቀውም። ልጁ ይኸውላችሁ፣ አትፍረዱበት። ምን አይነት ልጅ መሰላችሁ? የስትሬት ልጅ ነው፣ በቤተሰብ ያደገ ልጅ አይደለም። ያ ሆፕ አለው እኮ ሆፕ አለው ሆፕ አለው ግን፣ መታከም አለበት፣ መመርመር አለበት፣ መታከም አለበት፣ እርዳታ ይፈልጋል። ጭንቅላቱ እኮ ያስባል እንደሰው መስራት እኮ ይፈልጋል። ግን አይታችሁትን እዩት። ዝም ብላችሁት ተኝቷል አንድ ሴት አንድ ሴት ልጅ አንድ ሴት ልጅ ሰኞ ማክሰኛ ረቡዕ ሐሙስ ሲተኛ እንግዲህ ፋስት ሶስት ወር ስታውቀው እና ግንጋጋ ልልሽ የፈለኩት እንደሆነ ታያልሽ። በጠቃላይ ንጋን የለት ጭንቅላት ነገር ደግሞ ደህና ነው። እኔ የሸናውበትን የጣልኩትን ያራሁትን የወረወርኩትን ነው።

ሰርቀው አይደለም ታርቶባቸው አይነት አለ፣ እንደዛ። ይሄ ነው ግንጋንጋ። ማለት ምን ማለት ነው? የተንጋጋ ማለት ነው። ግንጋንጋ ማለት የተንጋጋ ግግግግ ያለ ማለት ነው። እኔ አር አለበት ካረገዘች፣ ባትሽ ምን አረኩኝ? ምን ነው የሚከፋኝ? የእኔ አር አለበት። እርግዝናው ላይ በደንብ ጠቢ በሏት። አሬን ስለማራበት ነው። ያሳፍራችኋል፣ ጂጂን ያሳፍራሉ ካላችሁ እናንተ ያሳፍራችሁ ነው። ቁጭ ማረጋችሁ ርት። እኔ ጋ እፍረት የለም። እንዳንቺ ያለው ባለጌ ብልግና ነው መልስልሽ። ጨዋ ሲመጣ ጨዋ፣ ባለጌ ሲመጣ ባለጌ ይመለስልሻል። እዚህ ቤት መጥተሽ ገረድ በሙሉ ስትሳደሪ የገረድና ምልክትሽ ነው የሚነገርሽ። እዚህ ጋ መናገርሽ እንደዚህ ተደርግሽና እንደዚህ ይሄ ነው ወሬ ማለት። ከዛ ተወጫልሽ ማለት ነው ይሄ ነው። እግዚአብሔር ይፈርድብሻለሁ። በሰው እኔ አላሰቃየሁሽ። ምን ሆኜ ነው የማሰቃይሽ ነው ነ ሰው ከሆኑ ሰዎች ጋር እኩል ለመሆን አትሩጭ። አንቺ ግንጋንጋንሽ የምልሽ በቃ ሁልጊዜ ያ ለመፎካከር ስትፈልጊ ግንጋንጋንሽ ደደብነሽ። ትደብሽ ባዶ ነሽ፣ ባዶነትሽ ነው የምነግርሽ። ኮንፊደንስ የሌለሽ በምና በምትኖሪ አለኝ ምት ምንም ነገር ግን በጣም ትንሹ ቤዝ የሆነ ነገር አሁን ማቴሪያል ስነቲንግ ሰው ከማቴሪያል አልፎ ሌላ አለም ላይ ነው ያለው፣ ሌላ ቴክኖሎጂ ላይ ነፍሴ፣ ሌላ ሌላ፣ በኢየሱስም ሌላ። አብሶ ቻይና የምትሰራውን ነገር ብታይማ ጉርታ ያልሽ እኮ የለም። አንቺ ግን ኢቨን አውሮፓ እንኳን መጥተሽ በኢትዮጵያ ኩሽና አብስለሽ የምትበይበት እንኳን የለሽም እ ግንጋንጋና ግንጋንጋዎች ግንጋንጋ አይነቶች ማለት ነው እንዳለሽ ግን በምናብ እብድ ነሽ ለዚህ ነው በምናብ ትኖሪያለሽ ሰው ይኸውላችሁ ከቤት ይሄ ምናምን ይሄ ይሄ እንዳለ ብልጭ ልጭ ነገር ነው ምን ይላል ቅድም የሆነት የምትፈልግበት ቦታ እስከምትደርስ ድረስ ይላል ያ በጣም በቃ ተቸኩላለን ግን ቦታው ጋር ስትደርስ ምንም ነው ይላል ምንም ነው። ምንም ከእንደገና ሌላ ትመኛል፣ ሌላ ትመኛል። ግን ያንን የምታፈሰው ኢነርጂ ግን እዛችሁ ጋር ለመድረስ ነው። ስለዚህ ኢቨን እንኳን ማንኪያና ሹካ የሌላት ሴትዮ ስታወሪ መስማት። አሁን ይልቁንስ ተበደሪና ና፣ አሁን ጂጂ ነግራሻለች እርግጠኛ ነኝ። ሰሞኑን ተበደሪና እንደልማልሽ እንደ ወይ ከኤድ ቢሆን አዘሽ በእዳ እንትንቀምተሽ እዛሽ ጥፍር መሰራት ፌክ እንትን ማድረግ የራስሽን ላይፍ ነው የምትሸውጭ። በ ያገኘሽ ይመስልሻል። እንደዚህ አይነት ባህሪ ካለሽ ሰው መቼም ሰው አትሆኝም። እንዲሁም ሰውን ይዘሽ ነው ገደል የምትገቢ። ሰውን ይዘሽ ገደል ትገቢያለሽ። ሰውን ይዘሽ ገደል ትገቢያለሽ። በፌክ አይዞ ምናምን የለም። ወክፕ ነው ወክፕ፣ አሁኑን ወክፕ እንደዚህ አይነት ህይወት በጣም ነው የሚደብረኝ፣ በጣም ነው የሚያስጠረኝ። አልወድም፣ አይመችኝ። እንደዚህ አይነት ነገር ሰውን ደሃ የሚያደርግ በተለይ ኢትዮጵያን ደሃ የሚያደርገው ይሄ በቃ ነገር ያሸነታል። ይሄ ባህሪ፣ ያንችን ባህሪ ለእኔ ልታወርሽኝ ትፈልጊያለሽ። መስራትን፣ መሮጥን፣ መወዳደርን፣ ከፍ ማለትን እንደ ነውር ታሳዩናላችሁ። በቤተክርስቲያን ስም ሄዱ ወይ፣ ለቤተክርስቲያኑ አትጸልይ ወይ፣ ለራስሽ አትጸልይ። እዛ ሄደሽ ይ ስታሚ ነው ምት በሄድሽበት ቦታ በሙሉ ለራስሽ የማይሆን ነገር እንኳን ት ለራሳችን የሚሆን ነገር እንኳን አንሰራም። ከደስታ የምንሄድባቸው ቦታዎች እንዲያስደስቱን የምንሄድባቸው ቦታዎች አብረውን በቃ እንትን እንዲሉ እንኳን አታርጊ። ትሄጃለሽ፣ አትጠቀምበትም። የሄድሽበትም ቦታ ላይ አትጠቀምበትም። እዚህ ጋር ትመጪና አለኝተሽ የለሽም ውሸታ ወይን ወይት የለሽም። ያለው ሰው ያስታውቃል። ይዘሽ ነው ሰውን ገደል የምትገቢ ተመልካች ንፋስ፣ በቃ ተመልካች እንዲኖርሽ ነው የምታረጊው። በቃ አላት፣ ግን እኮ የለሽም፣ ምንም ነገር ዜሮ፣ ዜሮ ያነቲንግ። ድህነት እኮ ከሌለሽ የለሽም። ያለውን ሰው ግን የለም አትበይ። የለሽም ስለሌለሽ አንጀለሽ የለሽ ምን አባታቸውም እንዴት አድርገ ይረዳኛል? ይ የሰባት ዓመት ውጤት እንዴት ነው? እኔ እኮ ነፍሴ እንዴት ነው የሚረዳኝ? የሰርተፍኬቶች ማት ባሳየሽ ራሱ ከዚህም አልቆጥረውም። አሁን ሰው ዶክሜንቱ ምናምን አንስቶ አሳይቼሽ ድሮ፣ የዛሬ ስድስት ሰባት ዓመት እኮ አስራ ስድስት ሰርተፍኬት እኮ ነው ያስቆጠርኩሽ እዚህ ቤት። እኔ አሁን ኮርስ መውሰድ እኮ ያቆምኩትኛ የተገኘውን ነገር በሙሉ ከፍዬ እድሜ ለባል ያልኩሽ፣ ባል ይከፍሉን የምፈልገውን ነገር ያስተማረኝ የምፈልገውን ነገር። አንቺ ጥንብ ድሃማ ነው አንቺን የሚያስተምርሽ። እኔ የተማረ ባል ስለነበረኝ ትምህርት ላይ ነበር ኢንቨስት የሚያደርግልኝ። ድሃ፣ ልዩነታችን ይ ይላይ ነበረ። ከፍለሽ ስትማሪና መንግሥት ሲያስተምርሽ አንድ አይደለም ይላል። አንቺ ደደብ። ስለዚህ ከኔ ኩልደኛ ትችል ተምረሽ ስሪበት። ወሬ ብቻ አያስፈልግም ለውጥ ከዚህ በጣም ከባድ ነው። ሁለት ዲቃላ ይዘሽ እንኳንስ ሀብታም ልትሆኝ አይደለም፣ እንኳንስ ሴትም እያንከረፈፍሽ ወዲህ ወዲያ ልት አይደለም። በጣም ከባድ ነው፣ ላይፉ በጣም ከባድ ነው። ካልሆነ ይኸውልሽ ትናንትና እንደጠፋው ልጅ ትነጠቅያታለሽ፣ ወይ መንግስት ይነጥቀሻል፣ ወይ እንደዛች እኛ ሀገር እንዳለችው እንቁራሪት ታብጃለሽ። አንዱ ነጥቆሽ ማለት ነው። ቀላል ነገር አይደለም። በስነስርዓቱም አትኖሪ ከሆነ ጉራ አያስፈልግም። ጉራ ብቻ ገርመን። እኔ ከዚ አልቆጥራቸውም ሼም የሚባል ሼም እኮ የሚኖረሽ እኮ የራስሽ ባህል ውስጥ ስታድጊ፣ እኮ ሃይማኖት ውስጥ ስታድጊ፣ ሼም የሚባል ባህል ውስጥ ስታድጊ፣ ተቀታይ ስታድጊ፣ ሼም የሚባል ነገር ነውር ማለት ነው። ነውር የሚባል ነገር አለ። ነውር የሚባል ነገር ይዝሻል። ገባሽ? የትም ህይወትሽን በሙሉ በቱርክ በግብፅ በምናምን በሴተኛ ዳሪነት ካሳለች ምን አይነት ሼም ነው ሚይዝሽ? እንዴት አይነት ሼም ላይፍሽ በሙሉ እንደዚያ ከሆነ ተመሳሳይ። እኔ አሁን ይሄ እንደዚህ አይነት ላይፍ ያለው ሰው አይመቸኝም፣ አልወድም፣ ችግር ነው። ኦኬ፣ ያንን ላይፍ አሳልፎት ሊሆን ይችላል፣ ግን ከኔ ጋራ ፐርሰናል ምንም ነገር እንዲረብሸኝ አልፈልግም። ቤተሰብ እንዲሆን አልፈልግም ካልተለወጠ በስተቀር። ስለዚህ ሼም አይደለም። አንደኛ ተመሳሳይ ባህር ያላቸው ሁለቱ ወንዱም ተመሳሳይ ይባላል። ምክንያቱም ወንዱም የለመደው እንደዚህ አይነት ነው። ይሄ ጨዋ ሴት አለመደ። እንዲያውም ይመስለኛል ይሄ ይሄ አይደለም ሶስተኛው አሁን እኔ በነገራችን ላይ የኔ ችግር ምንድነው መጀመሪያ ስለማላቀው እኔ አላቀው መጀመሪያ ይህን ሰውዬ መጀመሪያ ስለማላቀው ባህሪውን አላቀው ላይፉን አላቀው የነገረኝን ለማም ነው። አሁን ቼ ማናት ምትባለው ሊያሹባትኖር ኖረው ኢልያሾ ኤክስትሪም ሆነ ውሸትም ይበዛበታል። በነገራችን ላይ ለንት መስጥር ማለት ነው። ግን አሁን አሁን የሚሰማቸው ነገሮች አሁን የሚሰማቸው ነገሮች ኢቨን ከወንድ ጓደኞቹ ጋር ችግር እንዳለበት፣ የወንድ ጓደኛ የሚባል የለውም። ይሄ ችግር እንዳለበት የቅናት፣ የመናደድ፣ የመደባደብ የወንድ ጓደኛው ላይ በጩቤ ሊዘለዝለው አውጥቷል። ቅርብ ጊዜ ከኔጋ ከመገናኘቱ ከሁለት ከሶስት ቀን በፊት አንድ ጓደኛ ነበረዋሉ እና ሲጣሉ ጩቤ በጩቤ ሊገለው በጩቤ ሊወጋው ማለት ነው። ሰው ነው እንትን ያለው ሁል ጊዜ ከወንድ ጓደኛ ጋር የሚጣለው ፓርቲ ሄዶ ተጣልቶ ነው የሚመጣው ተደባድቦ ነው የሚመጣው ጩቤ አውጥቶ ነው የሚመጣው። እንኳንስ ከሴት ጋር ከወንድ ጋር ተጣልቶ ነው የሚመጣው። ኢቨን ስቲል ኢቨን ራሱ አሁን ተጣልቷል ከጓደኞቹ ጋር ከሁሉም ጋር ተጣልቷል። በዚህ በጩቤ በምናምን በምናምን በቃ ለሱ ጩቤ ማለት በጣም እንትን ነው። ይሄ ደግሞ በሽታ ነው። ጤናማ ሰው ሰውን ለመግደልና የራሱን ህይወት ለማበላሸት እንትን አይልም። ይሄ በሽታ ነው። እራሱን የቻለ በሽታ ነው። ስለዚህ በሽታ ደግሞ ሽግንጋንጋ ሽንንጋ ግንጋንጋ አይደለም ሽግንጋንጋ ጩቤ ያውጥ በቃ ሁሌ ወንድ ጓደኞቹ ላይ የሚያወጣ ከማንም ጋር ሲጣለ በጩቤ በጩቤ ችግር አለበት። እንዲያውም ሰው ገሏል ነው የሚባለው፣ ሰው ሞቶበታል። ስለዚህ ለእሱ ደግሞ እንደዚህ አይነት ይሄ ሴት ልጅ ሄዳ ብር ሸቅላት አምጣ ለምዶታል። በነበረበት በሱዳን በሊቢያም እንደዚህ ሴቶች ሄደው ለእሱ ያ አይቸግረው ላይፏ ነው ብሎ ስለሚል ማለት ነው ላይፏ ነው ላይፏ ነው ስለሚል እንዴ ስለዚህ ከጨዋ ሴት ጋራ ጨዋ ሴት እሱን አትፈልገውም እንደኔ ያለች ጨዋ ሴት ኖ ዌይ አትፈልገውም ከእሱ ጋር የምትስማማው እንደዚህ አይነት ባህሪ ያላት ናት በ ወታ ሸቅላ ገንዘብ የምታመጣ ገንዘቤን ከየት የምታመጣ እሳቸው ልጅ ያሳድጋሉ ልጅ ይጠብቃል የራሳቸውን ልጅ ግን አያሳድጉም አረን እግዚአብሔር ማውጥቶኛል። በጣም አውጥቶኛል። ግን እኔ የምላቀቅ ሴት አይደለሁም። አለቀ። ምንም አልተፈጠረም? ምንም አልተፈጠረም። ግን ይነሳል፣ መነሳት ስላለበት ፍቅር እንደዚህ አስቀያሚ ስደባ ትሳደቢ። ፍቅርሽ አያሰደብሽም። ልክ ልካቸው ሊነገራቸው ይገባቸዋል። እኔ እሱ አይደለም እሷ፣ ግንጋንጋ፣ ግንጋንጋ በጣም በጣም አስቀያሚ ናት። ግንጋንጋ በጣም ደፋር ደፋር ነው። ግንጋንጋ ለነገሩ የነሱ ዘሮች እኮ ደፋሮች ናቸው። ታውቃላችሁ አይደለ? በጣም ደፋሮች ናቸው። መሀየብ ደግሞ ደፋር እና አይ ቲንክ ን ቆንጆ ኤኒዌይ ጋይስ ዩቱቤን ግን ግን ለምን ኮፒ ሊንክ አንድ ሺ የማታረጉት? ኮፒ ሊንክ አርጉልኝ፣ አንድ አንድ ሺ ኮፒ ሊንክ አርጉ፣ ዩቱቤን ሰብስክራይብ አርጉ። በኋላ ግን ለምናችሁ ነው የምታይ ይመስላችሁ የሚሄድበት ቦታ ላይ ለምናችሁ ነው የምታይ? ነው፣ ሌላ ቶፒክ የላትም፣ ሊኗናት አይችልም። እኔ እኔ እኔ በጣም የሚቆጨኝ ነገር ምንሆን ታውቃላችሁ? እኔ እዚህ ያደግኩት ፋስት አስቡት እንግዲህ አይወስ ቸንጅ እኔ እዚህ ስመጣ ማለት ነው። እና ወደ ሶስት እያለ ነው የመጣሁት። የነዚህን ባህሪ ይዣለሁ። እኔ ከቤቴ ነው የመጣሁት ቀጥታ። እና ምን እንትን እላለሁ የሆነን ሰው ሲያወራልኝ አምናለው እና አንድ ጊዜ ሊያ ከተናገረችው በኋላ እንደዚህ አድርገው ሴቶች ልክ አሁን እንዳለኝ ማለት ነው። አላቃትም ለስራ ገብቼ ምናምን አላለም። ሌላ ሴትም ብሎኛል እንደዚህ። በስራ ተገናኝተን ገብቼ አፍቅረኝ እምቢ ብያት፣ ከዛ ልጄ ወረቀት ታግባና ወረቀት እንትን ስትል እምቢ ብያት። እሷናት የምታሰቃየኝ፣ አሁን እሷናት እያወጣች እንትንን የምትሰጠኝ። አንዴ ደግሞ ምን አለኝ፣ አንድ ሴት አለኝ። በጣም ነው የሚያሰቀኝ። ኩጅል እኮ ነኝ። አንድ ሴት እየተጫወትን ምናምን ምናምን ነገር ከዛ አጠጣችኛል አጠጣችኛል ጠጣው ጠጣው ጠጣው፣ እና ከዛ ጠዋት ስነሳ ለኛ ይለዋሉ። ልብሴን አውልቃ ምናምን ምናምን ነገር ደፍራኛለች። እና ምንድነው ልብሴ የወለቀው? ልክ እኔ እንዳልኩት ማለት ነው። ለምንድነው ሱሪ ውድሳ ሱሪ ወልቋ፣ ለምን ሱሪ ወለቀ ምናምን ስላት ጊዜ አይ ማታ ጠጥተህ ምናምን አንተ ተገናኘኝ ምናምን አለችኝ። ደፈረች በጌብቴ። ለምን አልከሰስካት? ዝማ አልኩኝ። ጅልነቴ አመኛው። ለምን አልከሰስካት አልኩት ስለው ጊዜ በቃ ተናደድኩኝ ዛኔ። ከዛ በቃ ሄድኩኝ ምናምን ነገር። ደፍራ ሴት ደፍራ ወይ አበሻና ትለዋሉ። አሁ አበሻና ኢትዮጵያ ናት አለ። አሳዘነኝ። ታውቃላችሁ፣ የተደፈረ መስሎኝ። አንተ ብቃ ተደፍረሃል አለዋለሁ። አንተ እኮ በዚህ ተደፍረሃል ማለት ነው ስለ አዎ ደፈረችኝ። ከዛ በኋላ ደፈረችኝ እና ከዛ በኋላ ምንድን ያለው ለምን አልከሰስካት ምናምን ስል ለጓደኞች የነገርኳቸው እንዴት ለምን እሷ ጋር ጥላችሁ ሄዳቸው ምናምን ስል አንተ ነህ የሄድከው ምናምን አሉኝ። ከዛ ብትሄ ደውዬ ለሰው ለጓደኛ አንቺ ሴት ልጅ ለካ እንደዚህ ምትደፍራለች የተባለው ነገር እውነት ነው አልኩኝ። ና እንደውም ትዝ ይላችኋል ዩቱብ ላይ መጥቼ እንደውም ተደፍሯል እሷ ላልኳችሁ ትዛላችሁ። ሴቶች እንደዚህ ያስቸግረው እንዲያውም እነሱ ናቸው የሚያስቸግረው፣ እንዲያውም ተደፍረሃል አይደለም ምናምን ስለሱ አዎ ይለኛል። አሁን ሳስበው ወይ ማድፈን ምኗ ሞኝ ነኝ አልኩኝ። ግን አይስበኝ ምኗ ጅል ነኝ አልኩኝ። ምን ወኝ ነው ግን እንደዚህ እንደነዚህ ሰዎች ከብት የሆንኩትኝ፣ እንደነጮቹ ሁሉን ነገር ማምነው ነገርስ። ከዛ ደግሞ አንዴ ደግሞ ምን ይለኛል የሆነች ሚስት ነበረች እና ሚስቱ ናት ምናምን ተብሎ ፎቶ ወጣ። እንትኑ ማለት ነው የቁርባ ነው ለእኔ እኮ ነው እንዲያለኝ፣ ለስራ ጉዳይ ነው፣ የሆነ መሬት ልንገዛ ነው፣ አገር ቤት የሆነ ስራ ልንሰራ፣ እንደዚህ ብላችሁ በሉ ተብለን ነው አለን። አመንኩት አመንኩት እኔ ሁን ግንጋንጋን፣ አልፈርድብሽም። እኔ ግን የሚነግረኝ ሰው ጠፍቶ ነው፣ ግንጋንጋ፣ እኔ ድሮ የሚነግረኝ ሰው ጠፍቶ ነው። እነዚህ መሀይም አህዮች አልነገሩኝም ነበር። አራራቀኝ ወዲያው ነው ከሰዎች ጋር አራራቀኝ። አንቺ ግን እየተነገረሽ ግን አሁን ምድድፍቅ ብለሽ ገብተሽ ነገር ልክ ይሄ ሊቢያ ባህር ላይ እንዳሉ ሰዎች ይሄ ሄልፕ አውጡኝ ልቴ ነው ከውሃ ውስጥ እኔ እነግርሻለሁ። እኔ እራሴ እንደው ደስ ነው የሚለኝ እንደው ጥፍጥፍ አድጎ እንደው ተጫውቶብሽ ብሄድ አይስወ አምሶ ሀፒ ደግሞ ምን ትላለች? እንዴት እንደሚያከብረኝ በታሪኩ እሱ ሰው አክብራቅ እኔ ከጓደኛው ጋርማ ሳወራ እኮ አብሮት ያደገው ጓደግ በታሪኩ ሱ አክብሮ ያቅ ለመጀመሪያ ጊዜ ያከበረው ነኝ ነው፣ ለመጀመሪያ ጊዜ እሱንም እየተናነቀው በመጨረሻ ግን አወጣው። ተናነቀ፣ አወጣው። ሰው ሲያከብር ልጆቼ፣ ሲያከብረኝ የታባሽ አግኝተሽው አብረሽው አልኖርሽ። እስኪ ሶስት ወር፣ አንድ ወር፣ አንድ ሳምንት አለ አስር ቀን አብረሽ ኖር። እስኪ አስር ቀን ጠፍጥፎሽ ነው የሚሄድ ጠፍጥፎሽ ነበር ለነገሩ ግንጋንጋ መጠፍጠፍ ትችልበታል። ማንነት እኔ መጠፍጠፍ አልችልም። እኔ መጠፈጥፋለሁ እኩል ነበር እንዲህ እምንተናነቀው እኩል። ግንጋንጋ ግንጋንጋ ለነገሩ ትደበደባላችሁ፣ ትቀጠቅጣላችሁ ነው የምት ጠፍጥፎሻል፣ ከመታጨሻለሽ። ግንጋንጋ ግን ምን ሆንሽ ነው? ግን የምታጨሺው ማጨስ ጥሩ ነው ጥሩ እኮ አይደለም። እኔ ምን የመሰለ እግዚአብሔር ምስክሬ ነው የምላችሁ? ምን የመሰለ ማየት ማየት ለማየት እንደዚህ ትናፍቃላችሁ። አላሳየውም እንጂ ይውላችሁ እሚገርም የሚገርም ጥም በለል ታዋ ታዋቂ ሰው ነው ው ታዋቂ ሰው ወድጄ መሰለሽ እንዴት ወደ ዱባይ የማሸቀበው ኑሯችን በሙሉ ዱባይ የዛኔ ነው ጉድ የሚፈላው። እግዚአብሔር ምስክሬ ነው። ለነገሩ አንወጣም ምንም አላስወጣውም እንጂ ግድ ያሉኝ ግድ ያሉኝ አላስወጣምም። የሚሆነው ግን እግር አሳያቸዋለሁ። እግር ያ እግር፣ ሰውነት ያ መቼ ስንታውቁብኛላችሁ? እንጂ እንደ ማታ ሲያወራኝ ነበር እንዲያልኩትኝ እግርህን እየሳምፈታ ያለ ጥፊ አለኝ ጥፊ ግደኝ አለ፣ ግደኝ እኔ ችግር የለብኝም አለ። ግን አንቺ ታዋቂ ስለች ጣጣ ነው የሚመጣው። እንደውም ከአሁኑ ራሱ ከማን ጋር የምታወራው ይሉኛል አለ። ስልክ ስናወራ ከማን ጋር የምታወራው ከማን ጋር ሰሞኑን ጠርጥረናል ምናምን ይሉታል። ብታዩ ብታዩ ብታዩ ማይ ቤቢን ብታዩ፣ አሁን ብታዩ ማይ ቤቢን። እግዚአብሔር ይጠብቅልኝ እንጂ እግዚአብሔር ከእናንተ አፍ ያወጣልኝ። ደግሞ ምንም አታወጡበትም፣ ምንም እኔም እያጠራሁ ነው እያጠራሁ ሲሆን ሁለት ወር ሊሆን ወር ከምና ወር ወር እያጣራው እያጣራው ዘር ማንዘር አይቀረኝ የድሮ ጓደኛ፣ አንቺ ልጅ ጤነኛ አይደለሽ እስከሚለኝ ድረስ ማለት ነው። እንደዚህ አይነት ነገርሽን አቁሚ ምናም እስከምባል እያጣራው እያጣራውኝ አሜሪካን አይቀረኝ ምን አይቀረኝ ኤክሶ አትቀረኝ። እናት አንድ ተምረናል፣ አንድ ጊዜ ተምረናል፣ ሶስቴ ትምህርት የለም የምን አባት ነው ማን አባቱ ነው? ጉራጌ ደሞ የሚያረጋት ግንጋንጋ ጉራጌ አለ ጉራጌ ያደለች እቺ ግንጋንጋ ናት። ግንጋንጋ ዘር የላትም። ግንጋንጋ ዘር የለው ጉዴላ ነው። ጉዴላ ማለት ዘረቤስ ማለት እኮ ነው። ጉራጌ የተከበረ ሕዝብ ነው። በዚች በሰበሰችው ቅንድብሽ ይለያል።